ቆይ ቆይ ቆይ፣ ልጠይቃችሁ ወደ ሐኪም ቤት ሄዳችሁ ይህ የሚያክማችሁ ሐኪም ቁስል ቢኖርበት አለታከመን ብላችሁ ትወጣላችሁ? ገብቷችሁ አልገባችሁም? ጥያቄ። ሆስፒታል ስትሄዱ ሐኪማችሁን የሚያከማችሁን ሐኪም ምን ምን በሽታ እንዳለበት አስመርምራችሁት ነው እንዴ የምትታከሙት? ዝም ብላ አይደል የምትታከሙ? ቁስልን የምትገልጠው ምን አገባ እዚህ እዚህ። ሐኪሙ ካህኑ ነው፣ ሆስፒታሏ ቤተ ክርስቲያን ናት፣ ቡሉኮሱ ቀንዲሉ ነው፣ ንስሐው መድኃኒት ነው፣ ፕሪስክሪፕሽኑ ቀኖናው ነው። ሳትመረምር ሳትጠይቅ የታከምከውን እዚህ ለምንድን ነው የምትመራመረው? መተመራመረው ሊቁ ዮሐንስ አፈወርቅ እንዳለው ለሐኪሙ እንደምትገልጠው ዝም ብለህ ገለጠው ሳትመራመር። ያለው እሱ ነው ያደለው። አትዩ ማንም። በተለይ ሰሞኑን የአንዳንድ ሰዎችን በደልና ጉድ እኛ ምን ኃጢአት አጣን? እንደው ዓለም ላይ አንዱ እንደኛ ቢወድ እናለቅስለታለን እንጂ እንኳን ንቀሰው ደረት እንደቃለታለን፣ ከቻል እንደፋለታለን እንጂ አደባባይ አናሰጠውም። ይሄ ሰይጣን ስራ ነው። እንዳትቀብሩ ከቻል ትሸፍንልን። የካህኑ ምግባር ሊቋረጥ የሚችለው ምዕምና ነችን ብቻው ዕቁና ሊሄድ። የካህኑ ምግባር ሊያቋርጥ የሚችለው በእግዚአብሔርና በካህኑ መካከል እንጂ በካህኑና በእግዚአብሔር ጸጋ መካከል ያለውን አያቋርጠውም። ያቋረጠው፣ እደግመዋለሁ፣ አያቋርጠውም። እሳቱ ዘውትሪ ነዳ። ከፈለገ ካህኑን ጉጠት ያደርገዋል እግዚአብሔር እኔ ድገምው ብትሉኝም በዚህ ቅርጽ አልደግመውም። የሚናገር እሱ ነው። የሚያስተምራችሁ እግዚአብሔር ራሱ በካህኑ አድሮ፣ በቀሲስ አድሮ ምንጨነቅ። አምተህ እስመ ካህን ህፀ ምግባር ከመማቶ ዘሰሙቱ እንደሚነድ መብራት ይኸው እሱ ይቀልጣል። ፀጋ መስጠቱ መብራቱ ግን አያቋርጥ አያቋርጥ። ትታችኋቸው ሂዱ። መቻለ ትታት ሂድ። እያወቃቸው ወደነሱ መራቸው። እንዲህ ነው የቤተ ክርስቲያን ትምህርት ወገኖቼ። ገበሬ በጭቃጁ ቢዘራ ስንዴዋ አልበቅልም ይላል እንዴ? ገበሬ በጭቃጁ አይደለም የሚዘራው ይበቅላ። የእግዚአብሔር ጸጋም እንዲህ ነው ወገኖቼ። አትራቀቁ፣ አትመራመሩ። የሰውን ኃጢአትና በደል አትቁጠሩ፣ አትመልከቱ፣ አታውሩ፣ አታስቡ። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል? እውነትን የሚያስተምር ከሆነ ስለ ቃላቱ እንጂ ስለ ህይወቱ በጥንቃቄ አትከታተሉ። እናንተ በግናችሁ ስለ እረኛው ለማወቅ ጉጉ አትሁኑ። አላውቁ ምን አገባኝ አላውቁም ለማውቅም አልፈለም። እንደዚህ ነው መኖር ያለብን። ስለ ትምህርቱ እንጂ ስለ ህይወቱ በጥንቃቄ አትከታተሉ። እግዚአብሔር በካህኑ ይሄ እኮ አንድ የማፍረሻ ስራ አልሆነ ታውቃላችሁ? ቤተ ክርስቲያን የማፍረሻ መዶሻ እኮ ነው። ሰው ሁሉ ካህንን እንዲጠላ እንዲሸሽ፣ ጳጳሳትን እንዲጠላ እንዲሸሽ። አልቅሱላቸው፣ ምንም ሚሆኑ ምን፣ አልቅሱላቸው፣ አልቅሱላቸው። እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ